አበያው ውስጥ እንደዚህ ወንዱ ገብቶ ከስል ይስማታል። ታውቃለህ? በዚህ እና ወንድ እና አንድ

እንግዲህ በጣም ይቅርታ ያው ሙከየፉ እየጮሃ ነው። በነገራችን ላይ እዚህ ሙከየፍ ድምጽና የስደት ኑሮ አላህ የገላገላችሁ በነገራችን ላይ ማለት ያው እንደ ፍላጎት በራሱ ፍላጎት በራሱ ፍላጎት ይዘጋል ረንዳው ወዲያ ማለት ነው። በጣም

ራንዲ አበሻ ስመሽም የአበሻ ጉር ነው ብለን ሳል እናንተ፣ ትልቁ እየው ካሜራ ሲያችሁ ምን ልትሉ ነው? እሱ ስለ እንዲህ አፍጦ ነው የሚያችሁ። ልንገራችሁ፣ አረማመዳችሁን፣ አወራራችሁን እራሱ ወሬያችን እየተተረጎመ እየተሰማልን ነው። እኔ ካሜራ የሚባል ነገር የዚህ ሀገር ደግሞ ይለያል። እውነት ሳውዲ የለም፣ ሳውዲ እኮ የለም ይሄን ያክል። ይሄ እኮ እያንዳንዱ እንቅስቃሴያችን፣ እያንዳንዱ የምንሰራት፣ እያንዳንዱ ተጥፎ ትልቁ ፕሮጀክት ውስጥ ነው አሉ የሚገኘው። ነግሬያችኋለሁኝ። ነግራችኋለሁ ይሄም ባባያ ውስጥ እየዶላችሁ እንዲህ አንድ ሰው ሆናችሁ መሳሳ እናንተ ግን እንዴት አይነት ሮማንቲክ ፍቅር ቢኖራችሁ ነው እናንተ በአንድ አባያ ውስጥ ወንድና ሴት ሲገባ አይገርማችሁም አረው አረው የእውነት ግን እንዴ ዝም ተደብቀህ አንተ ቤት የለህም እንዴ ቤት የለህም እንዴ ምን አለበት አግብተህ ቤት ይዘህ ጠቅላል አገር ብታኖራት ለአንተም ጌጥ ነው ለእሷም ደግሞ ማረጓ ነው አይደል እንዴ እና እንዲ ውስጥ በአባያ ውስጥ ተደብቀ ስተመሸ ድረስ ነው እናንተ ቆይ ይሄን ያክል መደበቂያ መደበቂያ ቦታ ይሄ ሁሉ ይሄ ሁሉ ኢማራ በበዛበት ይሄ ሁሉ ቤት እንደዚህ ተደርድሮ እንደዚህ ተደርድሮ ደግሞ እኮ በዓለማችን አንደኛ ፎቅ ያለው እዚህ እዚህ ዱባይ ውስጥ ነው ብለዋል። እና እናንተ መደበቂያ ቤት ጠፋ እንደው በአበያ ውስጥ የምትደበቁት? ኧረ ተው፣ ኧረ ተው። እኔ እኔ እንደው እሷ እንኳ ሽ ብትል ያንተ መግባት ነው እሷ እንዴው ሷሽ ብትል እንኳ ያንተ አበያ ውስጥ መደበቅህ አንተ ወንድ ነህ ወይስ ምንድን ነህ አቦ?

በአበያ ስር ሰፋፊ አበያ ግዙ። እንግዲህ የወፍራም ሴት አለ አይደለ? እሱን እየገዛች ምክንያቱም ታሳቢነቱ ለሁለት ሰው ስለሆነ ትልልቅ አበያ መግዛት ይጠበቅባችኋል፣ በአበያ ውስጥ የምትደብቁ ሴቶች ማለት። ለአንድ ሰው አበያ መግዛት ቀረ እንግዲህ። ለሁለት ሰው እየተመተረ መሆን አለበት። ለሁለት ሰው እየተመተረ መሆን አለበት፣ የአበያ መገዛት ያለበት መታሰቢያነቱ ለሁለት ሰው የሆነ ምንድነው? ሁለት ሜትር ከሆነ ለእናንተ የሚበቃቸው አራት ሜትር በመግዛት ምክንያቱም ወንዱን ለመደበቅ ማለት ነው። አበያ በዱባይ አበያ በዱባይ ስታስቀድዱ የኢትዮጵያ ሴቶች ለሁለት ሰው እያሰፋችሁ፣ ምክንያቱም እንዳይጠባችሁ ካሜራው ደግሞ እንዳፍጦ ስለሚያያችሁ ያው ሁለት መሆናችሁ እንዳይለይ። ያው መተዛዘል አደለ ስራችሁ መተዛዘል። እንደዚህ ስለሆነ ስራችሁ ሰፋ ያለ ልብስ ብዙላቸው እላቸዋለሁ፣ ለወንዶቹ እናንተም እንዳይጨንቃችሁ፣ እነሱም ዘና ብለው ውስጥ እንዲንቦራቦሩ እና ሰፋ ያላበያ ግዙ እላቸዋለሁ። ይሄ ከሆነ አይቀር ምን ይደረግ፣ ምን ይደረግ። ግን እንዴት መጣላችሁ? ግን ሀሳቡ እናንተ እንዲሁ እንዴት መጣ ላ ጀመረ ይሄ ሊሙ ማሮች ሳጨርስ እና እንዴት መጣላችሁ ሀሳቡ? ረውይ ረው የማንሰማው እድሜ ይስጠን እንጂ ማንሰማው ነገር የለም። እድሜ ብቻ ይስጠን። ወየ እንደው ፍቅር ለከውር ነው የሚባለው፣ እውነት ነው። እንደው እንደው ማንም እንዲያይህ እንደው እንደው፣ ለነገሩ የተውሶ ባል ስለሆነ ባባያሽ መደበቅ ይሻልሻል። የተውሶ ባል ነው። የራስሽ ባለማ ቢሆን ማንም ቢያይብሽ እንኳን ካሜራውም ሰውም ቢያይባችሁ ችግር ስለማያመጣ የራስ የራስ ስለሆነ ስለዚህ፣ የተሰርቆ ባል ደግሞ በተለይ ዱባይ ላይ ወንዶች ባላችን አትበ ባሌ አትበይ ባላችን በሉ ብላችሁ፣ የለ እንኳንም የኔ ባል እዛ ሀገር ያልመጣ። ስለዚህ የተውሶ ባል ስለሆነ እንኳን ባበያ አይደለም በብርድ ልብስ ጠቅሌው እናቴ፣ በብርድ ልብስ ምክንያቱም የሰው አለው የሰው ወርቅ አይደለም። ከባበያ መግባት ጀመርክ አንተም፣ ይብር ይብር ማለት ነው። እንዲያው እምባዬን ይጭርስ አድርጌ ጽዳት ራሱን ሳጸዳ እየጻፉ ነው ያጸዳሁት። ባይገርማችሁ ማለት ነውና ስለዚህ ሚስትህ እንዲያታይህ እሷም ደግሞ የወደፊት እጮኛ የወደፊት አየሯን እንዲያዘጋባት በአበያ መደበቅ ጀምረዋን፣ ዜና በዝርዝር እናቀርባለን። በዱባይ ላይ ተመለዘረ ተዘረዘረ ይላችኋል ዜናው ማለት ነው። ለማንኛውም ይብላኝላችሁ፣ ይብላኝላችሁ። እንዲያው ሰው ሲባል እኮ ግን ሲስተም አያጣም። እናንተ አንዴ ሲስተም አንዴ ሲስተም ሲስተም በሲስተም ትላለች። በጣም ይገርማል። ለማንኛውም መልካም ድብብቆሽ። ያው እንግዲህ እንደነገርኳቸው ትልቅ አበያ መግዛታቸው እንዳትረሱ። ለማንኛውም መቸት ይበላችሁ ከና ባያችሁ። ወንዲ አንፈልግም፣ የዱባይ ወንዲ አንፈልግም። እኛ ከአውሮፓ ነው የምንፈልግ፣ የአረብ አገር ሰው አንፈልግም። የሚያረብ ይረብሽና፣ ምድረ ከካማ አቅማዲያ ጆንያ ማለት ነው። አንቺንስ ማን ይፈልጋል? እኔ እኮ ግርም የሚለይ ማለት ነው። አረብ ሀገር ተቀምጣችሁ እኛ ስናከብራችሁ እናንተ ማታከብሩ ነው። የአረብ ሀገሩ እንዲ አንፈልግም፣ የአረብ ሀገሩ እንዲ እኮ ቢበላሽ፣ ከአውሮፓ ወይም ከአሜሪካ ስምጡ። እዛው ራሳችሁ ናችሁ አበላሻችኋችሁ፣ እራሳችሁ አበላሽታችሁ፣ እናንተ ሌላ ቦታ ምኞታችሁ። ስትጠየቁ ደግሞ መስፈርት፣ ምን አይነት ወንዲ ነው የምፈልጉ ስትባሉ የግል ስራ ያለው ቁመቱ ሜትር ከሰማንያ በቃ አውሮፓ የሚኖር እንትን ያለ ውርጭ የሌለው ምን የሌለው አቅማዲያ ኩፋዲያ ፊት እንዲያንቺ አይነቱን እሱ እዚህ የግል ስራ ያለው አውሮፓ የገባ እንትን ያለ ሚዲያ ላይ መጥቶ ሚስት ሊፈልግ ነው። አንቺ ከክ አስረግጨ ነው ምነግርሽ ፈርሃ እንትን ያለው ፈጣሪውን የሚፈራ ፈጣሪ የሚፈራ እንዲ ዘይነውን አታገኝም። እዚ ሚዲያ ላይ መጥተሽ ማለት ነው የአንቺ አይነት ማቋቋት ያም ሴት ነው። አንቺ ፓራስታሞ የምታክ ሴት እዩ ከላይ እስከታይ ጆን እያመስለሽ የምትመኝ ወንድ እዛ ላይ እኔ ላንቺ ብሎ አውሮፓ ማን ነው የሚመጣው? የሰማንያ የዘጠና ዓመት ቋቋት ሽማግሌ ሽማግሌ ያግብተሽ ካለርሽ በስተቀር አንቺን አውሮፓ ያለ ሰው ወጣት መጥቶ አንቺ ፕሮሰሳሽ ጀምሮ የሚያስገባ የለም ተስፋ